አሰላም አለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ እህቶች እንዴት ናችሁ? ሰላም ናችሁ? አልሐምድሊላህ፣ ደህና ነኝ። ሀገራችን ሰላም ያደርግልን። ዞሮ መግቢያችንን ሀባይቢ ረመዳንንም እንዴት ይዟችኋል? አላህ ያግዛችሁ ያግዘን። ሁላችንም በመዳን ቤት ያለ ነው። ሁላችንም አላህ ያግዘን። እንግዲህ ወይ ባም ሽሮም፣ በርበሬም ሁሉም ነገር እንደምታወት ገበያ ዘርግቼላችኋለሁ። እዚህ ጋር እንደምታወት የተለያዩ ይሄ ዘይት ባለፈው አምጥቼ ነበር፣ ጨርሼ ሁለተኛ አምጥቻለሁ። ሽቶዎቹንም ሽቶዎቹ እንኳን አንድ አባናት የቀረችው አሁን ለራሱ ከመጣ ብዙ ልጆች ወስደዋል። ይሄ ሽቶ ማሻላ ተባርከላ ነው። ሌላው ይሄ የቀይ ሽንኩርት የሩዝመሪ የቁሩፍድ የእሬት ዘይት አለኝ። እንዲሁም ዋው የሆነ ብሎ ማጂክ አለን። ወላሂ ብሎ ማጂክ ስራሃ እኔ በጣም ነው ለጠጉር የተስማማው። ማሻላ ተባርከላ ነው። አንደኛና ሁለተኛ አለው ግን እንደምታዩት ወይባ ደግሞ የአገር ወይባ ማሻላ አቅርቤላችኋለው። ቪዲዮ ሰርች የነበር ካሁን በፊትም ጣዛ ወይባ አቅርቤላችኋለው። እርጥብ አሁን የገባ በርበሬ ሽሮ ደግሞ አሁን ገብቷል። እንዲሁም ሸንኮራ ሁሉም ዲስካውንት ነው። በዋስታ ባና ግሩን ቁጥር 0597581546 ትላለሁኝ። እናንተ የሚጠበቅባቸው በዋስታ ባናገር ብቻ ማዘዝ ነው። የ የቅቤ ቅመም የወጥ ቅመም የምትፈልጉ እንደምታውቁ አዘጋጅተንላችኋል ከኢትዮጵያ የመጣ ነው። እና ሀባቢ ላይክ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ ለእህቶቻችሁ እንድደርሳቸው ተባበሩ እንላችኋለሁ። እንግዲህ ሳብስክራይብ የሚያደርጋችሁ እህቶቼ ቴዛኪላ ከረን አላ ጀዛችሁን ይክፈላችሁ። የረመዳንን ስራ አላህ ያግዛችሁ። እንደምታዩት መሻላ የሆነ ወይባ ነው ያቀረብኩላችሁ። ማሻላ ተባርከላ ማርም አለኝ። እንዲሁም ቪዲዮ ላይ ያቀረብኳቸው ማር አሉ፣ ቅቤ፣ ጥሬ ቅቤ፣ የተነጠረ አለ፣ ሸንኮራ። ማሻላ ተባርከላ ይሁላችሁ። በብዛት አስገብተናል። የምትፈልጉ እዘዙ። እንዲህ የሚያማምሩ ያገራችን ሸንኮራ እንደዚህ አቅርቤላችኋለሁ። እዘዙን እንላለን። እንደምታውቁት ይሄንንም ዘይቶች ሁሉም ሺቲ ሺፎኖች ሁሉም ነገር አቀርብላችኋለሁ። አዳዲስ የማቀርበው እንዲደርሳችሁ ከፈለጋችሁ ሳብስክራይብ አድርጉ። ለሁሉም እህቶቻችን የሚፈልጉ ካሉ ጥሬ ቅቤም አለኝ የተነ